ጋይስ ሄርሜላ አብርሃም እንደሚያፈቅራት ተናግራለች ማለት ነው። እስከ ዛሬ ድረስ አብርሃም ላይ ጫና ስታሳድር እና የእሷ ፍላጎት ብቻ ወይም የዚህ ግንኙነት ትልቁ እንትን የእሷ ብቻ እንዳልሆነ ተናግራለች። እዚህ ግንኙነት ውስጥ አብርሃምም ጭምር ፍላጎት እንዳለው፣ አብርሃምም ጭምር ለእሷ ፍቅር እንዳለው ተናግራለች ማለት ነው። ከጥቂት ደቂቃዎች በፊት ማለት ከጥቂት ሰዓታት በፊት ስቶሪዋ ላይም ቲክቶክ ስቶሪዋ ላይ ለቀ ነበረ የሆነ ቪዲዮ ማለት ነው እና አብርሃምን በልጅ ሚካኤል ዘፈን ተውተው ተው ትወደኛለ፣ ተው ተው እውነቱን ተናገር እያለች ነው ማለት ነው። እኔም አብርሃም አታስመስል፣ እቺ ልጅ ባትወዳት እችን ልጅ ባታፈቅራት ኖሮ ይሄንን ሁሉ መስዋዕትነት አትከፍልም፣ እዚህ ሁሉ ነገር ውስጥ ገብተህ ራስን በዚህ ልክ ታጋፍጣለህ ብዬ አላስብም። እንደዚህ ለመሆነ ትልቁና ትልቁ ምክንያት ከሄርሜላ ድብን ያለ ፍቅር ስለያዘ ነው ማለት ነው። እንደዚህ አቅልን አስቶ ሚስትህ እርጉዝ በነበረችበት ሰዓት ጀርባ እንድትሰጥ አድርጎ ልክ እሷ ደግሞ ለመውለድ ወደ ቤተሰቦቿ በሄደች ቅጽበት ሄርሜላን ወደ ቤት ለማስገባት ሌላ አይነት ድራማ ውስጥ ሊከትህ የሚችለው ብቸኛ ነገር በሄርሜላ ፍቅር አቅልህን መሳት ነው እንጂ ሌላ ነገር ይሆናል ብዬ አላስብም። ያው እኔ ከዚህ በፊትም ተናግሬአለሁኝ። በደንብ አይነ ውሃቸው ያስታውቃል። በነገራችን ላይ የድሮ ሰዎች አይነ ውሃው ያስታውቃል ምናምን ይላሉ እና አብርሃምንም ሄርሜላም በደንብ መፋቀራቸው የሆነ መለየት እንደማይችሉ ምናምን አይነ ህዋቸው በደንብ ይናገራልና እና ሄርሜላም ዛሬ ይህንን ነገር በድፍረት ተናግራለች ማለት ነው፣ አብርሃም ከእሷ ፍቅር እንደያዘው በደንብ እንደሚያፈቅራት፣ በዚህ ግንኙነት ውስጥ እሷ ብቻ ሳትሆን የእሱን ፍላጎት በደንብ እንዳለበት ጭምር ተናግራለች ማለት ነው። ስለዚህ ወንድማችን አብርሃም ተውተው ትወዳታለ እውነቱን ተናገር እያለች ነው ማለት ነው። እንግዲህ ያው እውነቱን ተናግረ፣ የሚፈጠረው ነገር ቢፈጠር ይሻላል። እውነቱን ባለመናገር በዚህ ግንኙነት ውስጥ በጣም ብዙ ሰዎች እየተጎዱ ነው። ከነዚህ ሰዎች ውስጥ ደግሞ የመጀመሪያዋና ቁጥር አንዷ ሩታ ናት። እሷ በጣም እየተጎዳች ነው። እንደውም አሁን ለእኔ መሸሿና ቤተሰቦቿ ጋር መሆኗ ከእንደዚህ አይነት ነገሮች በደንብ ራሷን እንድትጠብቅ ይረዳታል። በደንብ ከራሷ ጋር እንድታወራና ነገሮችን በደንብ እንድታመዛዘን ይረዳታል ብዬ አስባለሁ ማለት ነው። ሰላም፣ እንዴት ናችሁ? ቤተሰቦች ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። እንግዲህ የማንሰማው ነገር የለም። ዛሬም እንግዲህ አብርሃም ሄርሜላን እንደሚያፈቅራት ሰምተናል ማለት ነው። ያው እኔ ከዚህ በፊትም በደንብ ተናግሬያለሁኝ። በነገራችን ላይ ዘፈን እኮ ነው ምናምን፣ ኖርማል ማለት ትሉ ትችላላችሁ። ግን እስከ ዛሬ ድረስ እነዚህ ልጆች ማለት ነው ሩታንም ጨምሮ፣ በዘፈን ውስጥ ነው መልእክታቸውን የሚለዋወጡት። ስቶሪ ላይ በሚለቋቸው ነገሮች ነው አንደኛው አንደኛው ነካ የሚያደርጉትና ሄርሜላም ያለ ምክንያት ተነስታ ይሄንን ሙዚቃ ስቶሪዋ ላይ ትለቃለች ብዬ አላስብም። አብርሃም አላመም ብሏል። እሷ ፍቅር እንደያዘው ወይም እሷን እንደሚያፈቅራት አላምን ብሏል። እና ብቻዋን እያጋፈጣት ነው። ከተመልካቾች ጋር ብቻዋን እየተላተመች ያለችው ከጓደኞቹ ጋር ከቤተሰቦቹ ጋር እየተላተመች ያለችው ሄርሜላ ስለሆነች ከዚህ በላይ እኔ ብቼን ከህዝቡም ከተመልካችም ከቤተሰብም ከጓደኞችም የምላተምበት ምክንያት የለም። ግንኙነቱ መፈላለጉ የሁለታችንም ነው። ስለዚህ እንደምታፈቅረኝ ለሁሉም ሰው ተናገርና ይለይልን እያለች ነው ማለት ነው። እናንተ ምን ትላላችሁ ጋይስ? በነገራችን ላይ እኔ ይሄ ነገር ከሆነ በጣም ረጅም ጊዜ እንደሆነ ግልጽ ነው በነገራችን ላይ። ምክንያቱም አብርሃም ያለምንም እንትን እንደዚህ ዋጋ እየከፈለ ይቆያል ብዬ አላስብም። በቃ አብርሃም እቺ ልጅ ባይፈልጋት እና ውስጡ ላይ ፍላጎት ባይኖሮ ኖሮ ገና ድሮ ድሮ ነበር ሊያረቀው የሚችለው። ምክንያቱም አብርሃም የጓደኛ ችግር የለበትም፣ አብሮት ጊዜዎችን የሚያሳልፍ ሰው ችግር የለበትም። አንድና አንድ ብቸኛ ምክንያት ተደርጎ ሊቀርብ የሚችለው አብርሃም በዚች ልጅ ውበት ተማርኮ በፍቅር እንደተያዘ እንጂ ሌላ ነገር ከዚች ልጅ ጋር ያቆየዋል ብዬ አላስብም። ከዛም አልፎ ደግሞ እንደዚህ አቅሉን አስቶ ቤቱን የዚህን ያክል ድረስ እስኪበጠበጥ ድረስ ሚስቱ ትታው እስክትወጣ ድረስ እዚህ ደረጃ ላይ እስኪደርስ ድረስ ሌላ አይነት ምንም አይነት ሪዝን ይኖራል ብዬ አላስብም ከፍቅር ውጭ። የኔ አመለካከት ይሄ ነው። አብርሃም በሄርሜላ ፍቅር ድብን ብሎ ተይዟል ማለት ነው። ስለዚህ ልክ ሄርሜላ እንዳለችው እውነቱን ተናገር እና ማለት ነው ጋይስ፣ እውነቱን መናገሩ በነገራችን ላይ በጣም ብዙ ሰውን ይጠቅማል። እኔ ከሩታ ጋር ቢመለሱ አብሮ ቢሆኑ አብሮ ልጃቸውን ቢያሳድጉ በጣም ደስ ይለኛል። አንዳንድ ጊዜ ፍቅር የራሱ የሆነ እንትኖች አሉት። በነገራችን ላይ ምናልባት የአይን ፍቅር ይዞት ሊሆን ይችላል። ግን የአይን ፍቅር ይዞት ደፍሮ የዚህን ያክል ርቀት ይራመዳል ብዬ አላስብም እና ስለዚህ እውነቱን መናገሩ ብዙ ሰውን ይጠቅማል ብዬ አስባለሁ። በተለይ ሩታን ማለት ነው። የማይወዳት ሰው ለእሷ ምንም አይነት ፍቅር የሌለው ሰው ልቡ ሌላ ሴትን ተከትሎ የሄደ ወንድ ምንም ሊያደርግላት አይችልምና፣ አብርሃም እውነቱን መናገሩ ቁጥር አንድ ሩታን ይጠቅማታል ብዬ አስባለሁ። ቆፍጠን ብላ አሁን ባለችበት አቋም አሁን ባለችበት ደረጃ የሚወለደውን ልጇን በደንብ በእንክብካቤ ማሳደግ ትችላለች። የራሷን ህይወት እንደ አዲስ መጀመር ትችላለች። ገና ልጅ ናት። ገና ብዙ ያልሄደች ልጅ ናት። ገና ብዙ ነገሮችን ያላየች አይነት ልጅ ናት እና በዚህ ነገር ተሰብራ ትቀራለች ብዬ ስለማላሰብ እሷም ቆፍጠን እንድትልና ና ሁል ጊዜ በአብርሃም እያለቀሰች ሁል ጊዜ በአብርሃም ምክንያት እየታመመች የምትቀጥለውን ነገር ያስቆማታል ብዬ አስባለሁ። እና ይሄ አብሮ እንዲቀጥሉ ካለመፈለግ ሳይሆን ይሄ ልጅ ልቡ ሸፍቷል እናንተ አልተረዳችሁኝም የምሬ ነው የምላችሁ በደንብ ነው ልቡ የሸፈተውና ይኸው ልጅቷ ወታ ራሱ በቃ እውነቱን አውጣና እንገላገል ከዚህ ሁሉ ማአት ምክንያቱም ሰቃዩ እየበዛባት ነው እየሄደ ያለው በእያንዳንዱ ሞመንት ላይ ተወቃሽ ሆና እየቀረበች ያለችው ሄርሜላ ናት እና እውነቱን ቢናገር ለእሷን በተወሰነ መልኩ ቀለል ይላታል ብዬ አስባለሁኝ ያው ምንም ግልጽ የሆነ ነገር ነው እንደሚያፈቅራት በደንብ በደንብ ነው የሚያስታውቀው። ብቻ እውነቱን ተናገር ተብላሃል አብርሽ። ምን ያደርግ ይሁን አብረን እምና ይሆናል። ከዛ ውጭ ሄርሜላ ወደ ቤት ገብታለች። ጋይስ፣ ካላመናችኝ የምሬን ነው። በዚህ ሁለት ሶስት ቪዲዮ ላይ ነግሯችሁ ይችላሉ። ግን ከተወሰነ ጊዜ በኋላ በቃ ግግም ብላብኝ ገብታለች ብሎ መልስ መስጠቱ የማይቀር ነው። ይህንን ነገር ደግሞ በሂደት እናየዋለን ማለት ነው። ወደ ሌላኛው ሀሳቤ ሳልፍ ደግሞ ሩታ እንግዲህ ወደ ቤተሰቦቿ መታለች። ከቤተሰቦቿ ጋር አሪፍ አሪፍ የተባሉ ጊዜያቶችን እያሳለፈች ነው። እኔ በጣም ማለት ነው ለምን እንደዘገየች አላውቅም። በቃ ይሄ ነገር ከተፈጠረ በኋላ አዲስ አበባ ሊያስቀምጣት የሚችል ምንም አይነት ሪዘን የለም። በቃ አእምሮሽን መሰብሰብ ከፈለግሽ ያለሽበት ሁኔታ በጣም ጥንቃቄ የሚፈልግ ነው። በደንብ እንክብካቤ ይፈልጋል። እናትሽ፣ እህቶችሽ እንዲንከባከቡሽ ማድረግ እየቻለሽ እዛ መቆየትሽን እኔ በጣም ስቃወም እና ሳልደግፈው ለረጅም ጊዜ ቆይቼ ነበረ። ቢረፍድም ወደ ቤትሽ፣ ወደ ቤተሰቦችሽ ተመልሰሻል። በዚህ ነገር ውስጥ ደግሞ ብዙዎቻችሁ ትልቅ ነገርን የተማራችሁ ይመስለኛል። በቃ ከቤተሰብ ጋር ርቀን ልንቆይ እንችላለን፣ ግን ከእነሱ በምንም አይነት ሞመንት መነጠል አንችልም። በቃ ይህንን ነገር ሁላችንም ማመን አለብን። አንዳንድ ጊዜ ነገሮች ትክክለኛ መስመር የያዙን ይመስለንና ቤተሰቦቻችንን ጀርባ ለመስጠት እንሞክራለን። በነገራችን ላይ ቤተሰቦቻችን በገንዘብ አይተመኑም፣ በሌላ በሌላ ነገር የሚተመኑ አይነት አይደሉም። በቃ ማንም ብንወድቅ ጥሎ ሊሄድ ይችላል። የምሬን ነው የምላችሁ፣ ማንም ጥሎ ሊሄድ ይችላል። አንዳንድ ጊዜ ቤተሰቦቻችንም ጥለውን ሊሄዱ ይችላሉ፣ ግን ከማንምና ከምንም በላይ ከየትኛውም ጓደኛ በላይ ቤተሰቦቻችን ለእኛ ቅርበት አላቸውና አንዳንድ ጊዜ ለነሱ መስጠት ያለብን ቦታ ሁል ጊዜም የተለየና ራሱን በቻለ ቦታ የሚቀመጥ መሆን አለበት። ከሌሎች ነገሮች ጋር ምንደባለቀው የምናነካከው መሆን የለበትም። ስለዚህ እኔ ምን አይነት ደስ የሚሉ ቤተሰቦች መሆናቸውን ነው የተረዳሁት ማለት ነው። ብዙ ጊዜ የሮታን እናት ሚዲያ ላይ ስትወጣ አንዳንዴ ከሚዲያው ጋር አለመግባባት ሚዲያው ላይ መተን እንዴት ማውራት እንዳለብን ካለማወቅ አንጻር የሆነ ግምት ውስጥ እንገባለን እና የሩታ እናት ብዙ ጊዜ መጥተው ሲያወሩ ሌላ አይነት ፊሊንግ ወይም በተመልካቾች እንደዚህ ቪዲዮ በምንሰራ ሰዎች ሌላ አይነት ፊሊንግ ይፈጠርና ብዙ ነገሮች ሲባሉ ሰማለኝ። ግን ምን አይነት ስማርት የሆኑ ቤተሰቦች መሆናቸውን ያየሁት፣ በጣም ደስ የሚሉ አባትየው፣ በእውነት የሆነ እንትን ሲታዩ በጣም ደስ የሚሉ አይነት ሰው ነው የሚመስሉትና ከዚህ በኋላ እንግዲህ እስከ መውለጃሽ ጊዜ ድረስ ከቤተሰቦች ጋር ጥሩ ጊዜን እንደምታሳልፊ ደስተኛ እንደምትወኚ እንትን ለማለት እሞክራለሁ ወይም በተወሰነ መልኩ ሚዲያ ላይ ለሚታዩ ነገሮች ብዙም እንትን ባቲ ደስ ይለኛል። ምክንያቱም ባለፈው ያየናቸውም ነገር የመጡት ሞር ሚዲያዎችን ስለምትከታተይና የሚባሉትን ነገር በስፋት እየሰማሽ ስለሆነም ሊሆን ይችላል እንደዚህ አይነት ነገሮች ሊወተሽ መልስ ለመስጠት የሞከርሻው። እንደዛ ለማድረግ በሞከርሽበት ታይሚንግ ደግሞ የተፈጠሩትን ነገሮች ሁላችሁም አይታችኋል። እሷም በዚህ ነገር ደስተኛ የሆነች አይመስለኝም። አንዳንድ ጊዜ ነገሮችን ካደረግን በኋላ ነው ስህተት መሆኑን የምንረዳውና ያ ነገር በደንብ የተረዳች ይመስለኛል ማለት ነው። ሰው እንግዲህ ማታ ላይ የሚለቀቁ ቪዲዮዎች ይኖራሉ ብዬ አስባለኝ። ምናልባትም በሄርሜላ ቻናል የሆነ ነገር ጠብቁ አብርሽ እንደተባለውም አው አው አፈቅርሻለሁ ሌላትም ይችላል ማለት ነው። ብቻ የሚፈጠረውን ነገር አብረን ለማየት እንሞክራለን ማለት ነው። ጋይስ እንግዲህ የዛሬ ቪዲዮችን ይህንን ይመስላል። በሌላ ቪዲዮ ምሽት ላይ ተመልሰን እንገናኛለን። ይመቻቸው።